ሰኔ 13 2025 ከሌሊቱ 9 ሰዓት ከደቂቃ የኢራኗ መዲና አፍላን ቅልፍ ላይ ነበረች። እስራኤል ደግሞ ሎራት ስታቅደው የነበረውን ኦፕሬሽን ራይዚንግ ላየን ወይም ንቁ አንበሳ ያለችውን ዘመቻ ለማስፈጸም በመቶዎች የሚቆጠሩ የጦር ጀቶችን አሰማርታ አስፈሪ በሆኑ በሆኑና በተመረጡ ቦታዎች ላይ የቦምብ ፍንዳታዎችን አድርጋ ቴራንን ከእንቅልፏ ቀሰቀሰቻት። በዚያች አስፈሪ ሌሊት ኢራን ከእንቅልፏ ስትነቃ ግን እጅግ ታዋቂ የሆኑ የኒኩሌር ጠበብት መሐንዲሶቿንና ጉምቱ የጦር አዛዦቿን በሕይወት አላገኘቻቸውም። ክቡራንና ክቡራት የኢትዮ ቁም ነገር የዩቲዩብ ቻናል ቤተሰቦች ከሰሞኑ ዳግም ያገረሸውንና በመካከለኛው ምስራቅና በቀጠናው አስጊ የሆነውን የእስራኤልንና የኢራንን ግጭት እንዲሁም ሁለቱም ባላቸው የጦር ብቃት ተጠቅመው አንዳቸው በሌላቸው ላይ እያደረሱ ያሉትን አውዳሚ ድብደባዎች እንዳስሳለን። እስከ ፍጻሜው አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ የኢትዮ ቁም ነገር ቤተሰቦች እንዲሆኑ በአክብሮት እየጠየቅን ወደ መሰናደው እናልፋለን። የእስራኤልና የኢራን ባላንጣነት መቼ ነው የጀመረው? አንዳቸው ሌላቸውን ለምን በስጋት ያሉ ያላቸው ወታደራዊ አቋምስ ምን ይመስላል? የአሁኑ ጥቃትስ ፍጻሜው ምን ሊሆን ይችላል? የሚለውን ጥያቄዎች በዚሁ መሰናዶ እንዳስሳለን። የሁለቱ ሀገሮች ባላንጣነት እንደ እንግዳ ደራሽ ይሆንና በ2025 የተጀመረ ሳይሆን ወደ አራት አስርት ዓመታት ገደማ ያስቆጠረ ነው። እንደ አውሮፓውያኑ የዘመን አቆጣጠር ከ1979 ዓ ም በፊት ኢራን በሻህ በምትተዳደርበት ወቅት ሁለቱ አገሮች መልካም ግንኙነት የነበራቸው በወታደራዊ፣ በደህንነት እንዲሁም በኢኮኖሚያዊ ጉዳዮች የጋራ ትብብርም የነበራቸው ነበሩ። በዚሁ በ1979 ገደማ የኢራን አብዮት ተካሄደ። አብዮቱም አያቶላህ ኮማኒን ወደ ስልጣን ይዞ መጣ። እኚህ መሪም የእስራኤልን ህልውና የማይቀበሉና እስራኤልንም ትንሿ ሰይጣን ናት ሲሉ ፈርጀው መልካም የነበረውን ግንኙነት አበላሹት። ከዚያን ጊዜ ጀምሮ እስራኤልም ኢራንን እንደ ደህንነት ስጋት ትመለከታት ጀመር። በመሬት ላይ ፈጽሞ የሚራራቁና የጋራ ድንበር የሌላቸው ሁለቱ አገሮች አንዱ ሌላኛውን ለማጥፋት ይፈላለጉ ጀመር። የእስራኤሏ ቴል አቪቭ ከኢራኗ መዲና ቴራን በ1000 ማይል ወይም 1600 ኪሎ ሜትር ገደማ ትርቃለች። ነገር ግን እስራኤልን እንዲወጉላት ቴራን ሂዝቦላን በሊባኖስ ሐማስና ኢስላሚክ ጂሃድን በጋዛ እንዲሁም የሻያ ታጣቂዎችን በኢራቅና በሶሪያ አሰማርታ ድጋፍ ታደርጋለች ስትል እስራኤል ወቀሰዋን ታቀርብ ነበር። 1990ዎች ላይ የኢራንን የኒኩሌር ማበልጸግ ፍላጎት ተከትሎ የምዕራቡ ዓለም በተለይም እስራኤል ኢራን የኒኩሌር ጦር መሳሪያ ልትታጠቅ ነው የሚል ስጋት አደረባቸውና በስጋት መመልከት ጀመሩ። ሁለቱ አገሮች አንዱ ለሌላኛው የማይተኛና በስጋት የሚተያዩ ሆነው መቀጠላቸው ብቻ ሳይሆን በተለያዩ አጋጣሚዎችም አንዱ ሌላኛውን የሚያጠቃ ሆኑ። በሁለት ሺህ ሀያ አመተ ምህረት ደግሞ የኒኩለር ጉዳይ ተነስቶ አለመግባባታቸው እስኪከሰት ድረስ በግልጽ የሁለቱ ሀገሮች ወደ ጦርነት መግባት ስጋት ባይሆንም እስራኤል በፈጸመቻቸው ጥቃቶች የኢራን ሳይንቲስቶች በሞሳድ ተገድለው፣ የአየር ጥቃቶች ተፈጽመው እንዲሁም ኢራን ወደ ሶሪያ የምታጓጉዛቸው የጦር መሳሪያዎች እንዲወድሙ አድርጋ ነበር። በ2024 እንደ አውሮፓውያን የዘመን ቀመር አቆጣጠር ዓለም አቀፉ የአቶሚክ ኃይል ኤጀንሲ አንድ ሪፖርት ይፋ አደረገ። ይኸውም የኢራን ዩራኒየም የማብልጽግ አቅም ከ80 በመቶ በላይ እንደሆነ ነበር። ይህ ማለት የምትጠቀመው የጦር መሳሪያ ለማምረት የሚያስችል መሆኑን የሚጠቁም ነው በሚል የምዕራቡ ዓለም በንቃት መከታተል ጀመረ። ከሳተላይት ተገኘ በተባለው መረጃ መሰረት ኢራን ፍርዶው እና ናንትዝ የተሰኙ የማበልጸጊያ ቦታዎችን በምድር ውስጥ ወይም አንደርግራውንድ ገንብታ አስፋፍታለች ሲሉ መውቀስ ጀመሩ በማርች 2025 ዓ ም ደግሞ እስራኤል ኢራንን ከሰሰች ኢራን የኒውክሌየር ቦምብ ልታመርት የሳምንታት ጊዜ ብቻ ነው የቀራት ልብ አርጉልኝ ስትል ለዓለም አቀፉ ማህበረሰብ ገለጸች እያለ እያለ ያ ከአራት አስርተ ዓመታት በፊት ሰላማዊ የነበረ ግንኙነታቸው እየሻከረ አንዱ ሌላኛውን እየከሰሰ አልፎ ተርፎም ጦር እየተማዘዙ እየተካረሩ ቢቆዩም እንደ ሰሞኑ አውዳሚ ወደ ሆነ መጠፋፋት አልገቡም ነበር። እስራኤል ለወራት የተዘጋጀችበትን ኦፕሬሽን በውድቅት ለሊት በቴራን ሰማይ ላይ በተመላለሱ ኤፍ 35 እና ኤፍ 15 በተባሉ ቦምብ ጣይጀቶች እንዲሁም ድሮኖች ቴራንን ክፉኛ አቆሰለቻት። የእስራኤል ጦር እንደገለጸው በዚህ ኦፕሬሽን ራይዚንግ ላይን ወይም ንቁ አንበሳ በተባለው ኦፕሬሽን የተጠኑ ቦታዎችን እንደ ፎርዶው ዩራኒየም ማበልጸጊያ ናንትዝ፣ እንዲሁም ኢስፋሃን የተሰኘውን የሚሳይል ጣቢያ አውድመናል ብሏል። ከርማንሻህ የተባለውን የድሮን ስፍራና የኢራን አብዮታዊ ዘብ የማዘዣ ጣቢያንም ደብድበናል ብሏል። ጠቅላይ ሚኒስትር ኔታንያሁ ራሳችንን ነው የተከላከል ነው፣ የኢራን እስላማዊ መንግስት ለእስራኤል ብቻ ሳይሆን ለዓለም ስጋት ለመሆን ቀናት ብቻ ነበር የቀሩት ሲሉ ተናግረዋል። በሰኔ 13 2025 በእስራኤል ጥቃት ኢራን የጦር ጄኔራሎቿን ሜጀር ጄኔራል ሆስኒ ሳላሚ፣ ከ2019 ጀምሮ የእስላሚክ አብዮታዊ ዘብ አዛዥ የነበሩ ሜጀር ጄኔራል ጎላሚ ራሺድ፣ ሜጀር ጄኔራል አሚር አሊ ሌሎችም ወታደራዊ መኮንኖች አታለች የኒውክሌር ሳይንቲስቶቿንም የዚሁ ጥቃት ሰለባ መሆናቸውም ተዘግቧል። የእስራኤልን ጥቃት ተከትሎ የኢራን መሪዎች እስራኤል ጦርነቱን አስጀምራለች፣ ለዚህ ደግሞ ዋጋዋን እናስከፍላታለን ብለው በዛቱ በሰዓታት ውስጥ ትሩ ፕሮሚስትሪ ወይም እውነተኛ ቃልኪዳን ሶስት የተባለ እቅድ አቅደው የኢራን መንግስት ወደ እስራኤል የበቀል በትሩን ማስወንጨፍ ጀመረ። ከ150 በላይ የባሊስቲክ ሚሳይሎችንና ከ100 በላይ ድሮኖችን በመላክ በድቅድቅ ጨለማ የተዋጠውን የቴል አቪቭ ሰማይ በእሳትና በፍንዳታ ይንጡት ጀመር። የኢራኑ መንግሥታዊ ቴሌቪዥን ሚሳይሎች ወደ ቴል አቪቭ ዲሞና፣ ሀይፋ ሲተኮሱ በቀጥታ እያስተላለፈ የነበረ ሲሆን በእስራኤል በኩል ሚሳኤሎቹን አይረንዶም በተባለው ጸረ ሚሳኤል በአየር ላይ ስታከሽፍ እንዳደረች ተነግሯል። በዚህም ከ85 እስከ 90 በመቶ የሚሆነውን ሚሳኤል አክሽፍ ያለው ብትልም የኢራን መንግስት ግን ወታደራዊ ማዘዣዎችንም እንደመታ ተናግሯል። በዚህም አይቆምም፣ ማጥቃቴንም እቀጥላለሁ ማለቷን ተከትሎ ከፍተኛ ስጋት በቀጠናው ላይ ተንሰራፍቷል። በአጠቃላይ በሁለቱም ወገን የማጥቃትና የመከላከል ዝግጁነት እንደሚደረግ ቢገለጽም ሰላማዊ ሰዎች የዚህ ጥቃት ተጋላጭ እየሆኑ መሆኑን ዘገባዎች ይጠቁማሉ። አሜሪካ በበኩሏ ሁለቱም ወገኖች ነገሩን በእርጋታ እንዲያጤኑት ስታሳስብ እስራኤል ራሷን የመከላከል መብት አላት ስትልም አክላለች። የኢራንን ረጅም ርቀት ተወንጫፊ ሚሳይሎች ባለቤትነትና በመካከለኛው ምስራቅ እስራኤልን የከበቧትን እንደ ሂዝቦላህ፣ የየመን ሁቲዎችንና የኢራቅ ሚሊሻዎችን ምቹ አጋጣሚ ጠባቂነት የተመለከቱ አንዳንድ ወገኖች ለእስራኤል መጪው ጊዜ ከባድ እንዳይሆንባት ስጋት እንዳላቸው እየጠቆሙ ይገኛሉ ጦርነት አውዳሚና የሰላማዊ ሰዎችንም ሕይወት እንደ ቅጠል የሚያረግፍ ነውና በሁለቱም ወገኖች በኩል የተለሳለሰ አቋምና የሰላም ንግግር እንዲደረግ የዝግጅት ክፍላችን መልካም ፍላጎት ነው። ቸር ይግጠመን።